ጤናማ ካልሆነ ያመጋገብ ዘዴ ጋር ተያይዞ የሚመጣ የኢንሱሊን ሬዚስታንስ ለደም ግፊት በሽታ ይዳርገናል። ጤናማ ያልሆነ ያመጋገብ ስታይል ማለት ወይም ደግሞ ዘዴ ማለት ምን ማለት ነው? ዘወትር የካርቦ የካርቦሃይድሬት ይዘት ያላቸው ስኳር የተጨመረባቸው ጣፋጭ የሆኑ ምግቦች፣ ዳቦ፣ ፓስታ፣ ፒዛ፣ የተለያዩ የለስላሳ መጠጦች፣ ሶዳዎች፣ የተለያዩ ፍሩት ጁሶች፣ እንደገና ደግሞ ጌትሮይድ የመሳሰሉ ስፖርት ድሪንኮች፣ ስናኮች እነኚህ ሁሉ መብላት እሱ ይቅርና የተለያዩ ድንች ከበቆሎ ከምናምን የሚሰሩ ምግቦች በዘወትርነት እነሱ መመገብ እነኚህ ሁሉ ለኢንሱሊን ሬዚስታንስ ይዳርጉናል። እንዴት? ማንኛውም ምግብ ስንመገብ ደማችን ውስጥ የግሉኮስ መጠን ከፍ ይላል። የግሉኮስ መጠን ደማችን ውስጥ ከፍ ሲል፣ ጣፋያችን ደግሞ ኢንሱሊን ያመርታል። ያ ኢንሱሊን ምንድን ነው የሚያገለግለው? እንደ ቁልፍ ያገለግላል። ደማችን ውስጥ ያለው ኢንሱሊን ወደ ተለያዩ ሴሎቻችን እንዲሰራጭና ሴሎቻችን በኤነርጂነት እንዲጠቀሙት ከወቅታዊ የኤነርጂ ፍጆታ በላይ የሆነው ደግሞ በፋትነት እንዲቀመጥ ያ ኖርማል ፊዚዮሎጂ ነው። ግን ኖርማል ፊዚዮሎጂ ዲስራፕት የሚሆነው መቼ ነው? አመጋገባችን የተበላሸ ሲሆን ወይም ደግሞ ባድ ሲሆን እነኚህ ጣፋጭነት ያላቸው ምግቦች ከተለያዩ ከስንዴዎች፣ ከበቆሎ፣ ከምናምን የሚሰሩ ከፍተኛ የሆነ ግሉኮስ ወይም ደግሞ ሃይ ግላይሴሚክ ኢንደክስ ያላቸው የሰውነታችን የግሉኮስ መጠን ከፍ እንዲሉ የሚያረጉ ምግቦች በዘወትርነት ስንመገብ ምንድነው የሚሆነው? ሰውነታችን ለኢንሱሊን ሬዚስተንስ ዲቨሎፕ ያረጋል። ምክንያቱም ቅድም ያልኩት በኖርማል መልኩ ስንመገብ መጠነኛ የሆነ ግሉኮስ ሲኖር ኢንሱሊን ይመጣና ያገለግል ነበር። ግን ሁሌም እነኚህ ግሉኮሶች በከፍተኛ ሁኔታ ስንጨምርበት፣ ጣፋያችንም በተደጋጋሚ ይሄን ኢንሱሊን ያመርታል። ሶ ደማችን ውስጥ ሁሌም ኢንሱሊን ይዘት ይኖራል። ከሆነ ጊዜ በኋላ ሰውነታችን ወይም ደግሞ ሴሎቻችን ለኢንሱሊን ፌዳፕ ያረጋሉ ለኢንሱሊን አልታዘዝ ይላሉ። ኢንሱሊን ሬዚስታንስ ዲቨሎፕ እናረጋለን። ሰው ምን ይሆናል? ደማችን ውስጥ ከፍተኛ የሆነ ግሉኮስ በዘወትርነት ይኖራል። ያ ታይፕ ቱ ዳያቤቲክስ ነው፣ ስኳር በሽታ ነው እሱ። ግን አሁን ፎከስ እያረኩ ያለሁት የኢንሱሊን ሬዚስታንስ እንዴት የደም ግፊት በሽታ እንደሚያመጣ ነው ለመግለጽ የፈለኩት በዚህ ቪዲዮ። ሶ የኢንሱሊን ሬዚስታንስ ስንፈጥር because of high glycemic index ያላቸው ምግቦች በመመገባችን ምክንያት እሱ የደም ግፊት በሽታ ያመጣል። ይሄ የሚሆነው እንዴት ነው? የኢንሱሊን ሬዚስታንስ የሰውነታችን የጨው ባላንስ ዲስረፕት ያረጋል። ሰውነታችን ኖርማሊ ጨው ሬጉሌት ያረጋል። ሰውነታችን ያ ጨው ሬጉሌት የሚደረግበትን መንገድ ዲስረፕት እንዲሆን ያደርጋል። እንዴት? የሰውነታችን ጨው ሬጉሌት የሚያረገው ሆርሞን አልዶስትሮን ይባላል። ይሄ አልዶስትሮን የሚባለው ሆርሞን የሚመረተው በአድሬናሊን ግላንድ ነው። አድሬናሊን ግላንድ የሚገኘው ከኩላሊታችን ከፍ ባለ ቦታ ነው። ይሄ አድሬናሊን ግላንድ አልዶስትሮን ያመርታል። አልዶስትሮን ምንድንነው የሚያረገው ኩላሊታችን የሶዲየም ወይም ደግሞ ጨው እንዳያስወጣ በሽንት መልክ እንዳያስወጣው ኤክስክሬት እንዳያረገው ራዘር ሪቴን እንዲያረገው የሚቆጣጠር ትዕዛዝ የሚሰጥ ሆርሞን ነው አልዶስትሮን የሚባለው ሆርሞን ሶ፣ ምንድነው የሚሆነው ኖርማል ፊዚዮሎጂ ላይ ሰውነታችን በቂ የሆነ ግሉኮ ምን ነበር፣ በቂ የሆነ ሶዲየም ሲኖረው፣ ሰውነታችን በቂ የሆነ ጨው ሲኖረው ኖርማል ፊዚዮሎጂያችን የአልዶስትሮንን ስራ ሸቶፍ ያደርገዋል። ሰው አልዶስትሮን ስራው ሸቶፍ ሆነ ማለት ኪድኒያችን ወይም ደግሞ ኩላሊታችን የማይፈለገውን ጨው ያስወግደዋል፣ በሽንት መልክ ያስወግደዋል። ናው የኢንሱሊን ስራ እንዴት ወዴት፣ በምን መልኩ ነው እዚህ ውስጥ የሚመጣው? ኢንሱሊን በኔቸሩ አልዶስትሮንን አክቲቬት ያደርገዋል? አልዶስትሮን ሁሌም የኪድኒ ስራ እንዲቆጣጠር አልዶስትሮን ሁሌም ጨውሪቴን እንዲደረግ ትዕዛዝ እንዲሰጥ ያደርገዋል ማለት ነው። በሰው ሰውም እንደማለት ነው ይቆጣጠረዋል፣ ወይም ደግሞ አክቲቬት የሚያደርገው ነው። ስለዚህ ምንድን ነው የሚሆነው? የኢንሱሊን ሬዚስታንስ ሲኖረን፣ ሰውነታችን ለኢንሱሊን አልታዘዝ ሲል፣ ከፍተኛ የሆነ ኢንሱሊን ሰውነታችን ውስጥ ሲቀመጥ፣ ኖርማል ፊዚዮሎጂያችን አልዶስትሮን ተርን ኦፍ ቢያደርገውም ይሄ በከፍተኛ ሁኔታ ውስጥ በሰውነታችን ውስጥ ያለው ኢንሱሊን የአልዶስትሮን ስራ ኦን ያረጋል። ሰውነታችን ኦፍ ሲያረገው ኢንሱሊኑ ኦን ያረገዋል። ስለዚህ ምንድነው የሚሆነው ከመጠን በላይ የሆነ ጨው ሰውነታችን ውስጥ አኩሙሌት እንዲሆን ያረጋል። መወገድ የነበረበት ሶዲየም ሪቴን እንዲደረግ ያረገዋል። ሶ የከፍተኛ የሆነ ሶዲየም ሲኖር ደግሞ ችግር ነው፣ ምክንያቱም ጨው በሄደበት ውሃ ይሄዳል ይባላል። ሰውነታችን ውስጥ ከፍተኛ የሆነ ጨው ሲኖር ከፍተኛ ውሃ ሪቴን እናረጋለን፣ እንቋጠራለን። ሰውነታችን ላይ ከፍተኛ የሆነ ፈሳሽ ይበዛል። ያ የሆነ ከፍተኛ ፈሳሽ ማለት ከፍተኛ የሆነ የደም ክምችት እንደማለት ነው። ሶ የደም ስሮቻችን አልሰፉም። ኖርማል የሆኑ የደም ስሮቻችን ላይ ከፍተኛ የሆነ ደም ፑሽ ብታረጉበት፣ ከተለመደው በላይ የሆነ ፈሳሽ ፑሽ ብታረጉበት ማስተናገድ ይከብደዋል ስለዚህ ሬዚስታንስ ይፈጥራል ያ ምንድን ነው የሚሆነው የደም ግፊት ነው የሚሆነው ቢከዝ ያለችን ኖርማል የሆነች ቱቦ ላይ ከፍተኛ የሆነ ነገር ብትጠቀጥቁበት ይታገላል እንጂ በቀላሉ ፓስ ማድረግ ወይም ደግሞ ማለፍ አይችልም ያ የደም ግፊት ነው የሚሆነው ና የልብ በሽታ ጋር እንዴት ነው የሚያያዘው ቅድም ያልኩት ነው ፐምፑ ልባችን ነው ቢከዝ ደም ፐምፕ አውት የሚያደርገው ልባችን ነው ማለፊያው ደግሞ የደም ስሮቻችን ናቸው ሰው በደም ስሮቻችን አማካኝነት ደሙ ፓስ ለማድረግ ሲሞክር ትግል ይሆናል። ስለዚህ ፑሽ የሚያረገው በተደጋጋሚ ሬዚስታንስ፣ እዛ ጋር ትግል የገጠመውም ግን ፑሽ የሚያረገው ልባችን ነው። ስለዚህ ከሆነ ጊዜ በኋላ ልባችን ፑሽ ማድረግ ይደክመዋል፣ ይሰለቸዋል። ያ ነው ሀርት ፌለር ሊያመጣ የሚችል የሚያያዝ ነገር ነው። ይሄ ኤግዛክትሊ ሀፐን ያደረጋል አይደለም ግን ሳይንሱ ያ ነው። ኢንሱሊን ሬዚስታንስ የደም ግፊት በሽታ ያመጣል። በምንም ዘዴ የሰውነታችን የጨው ሬጉሌሽንን ዲስረፕት በማድረግ ማለት ነው። ያ የደም ግፊት ያመጣል። የደም ግፊቱ ደግሞ ወደ ልብ በሽታ፣ ወደ ሃርት ፌለር ይመራናል ማለት ነው። ሶ የዚህ ሁሉ ምንጭ ምንድን ነው? አፋችን ነው፣ ሆዳችን ነው። ስንመገብ መርጠን እና ኢንቴንሽናል የሆነ ወይም ደሞ አስተውለን መመገብ ያስፈልጋል። ይሄ ቪዲዮና ኢንሱሊን ሬዚስተንስ በተመለከተ ሰፊ የሆነ ነገር ከዚያ በት በተጨማሪ ማለት ነው። ይሄ ከጨው ሬጉሌሽን ዲስረፕት ከማድረግ ባሻገር በሌሎች ዘዴዎችም የኢንሱሊን ሬዚስታንስ የደም ግፊታችን ከፍ እንደሚያደርግና ለሃይፐርቴንሽን እንደሚዳርገንና ለልብ በሽታ እንደሚዳርገን አንድ ትልቅ ቪዲዮ ዛ ፖስት አርጌ ያለሁኝና ፖስት ያደረግኩትን ቪዲዮ እንደዚህ ባልተቻኮለ ሁኔታ የገለጽኩት ስላለ እዛ ዋች ብታረጉት የዩቲዩብ ቻናሌን ሰብስክራይብ በማድረግ ሜምበር ሆናችሁ ቻናሉን በማሳደግ ሂደት ብትተባበሩ እና ደግሞ አስተያየት ጥያቄ ካላችሁ የአስተያየት መስጫ ቦታ ላይ ኮመንት መስጫ ቦታ ላይ እዛ አስቀምጧቸው። በተረፈ ይሄ ቪዲዮ ጠቃሚ ነው ካላችሁ ላይክ አድርጉት፣ ሼር ማድረግ ትችላላችሁ። በተረፈ አመሰግናለሁ። የዩቲዩብ ቻናሌን ሰብስክራይብ የማድረግ ነገር ግን ፕሌስ አደራ እዛ ሄዳችሁ ሰብስክራይብ እንድታረጉኝ ነው። በተረፈ አመሰግናለሁ። መልካም ጊዜ።